አሰላሙ አለይኩም ወረህመቱላህ ወበረካቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ዛሬ እዚ ያመጣውላችሁ ለእናንተም ይጠቅማለን እየጠቀምን ብዬ ነው። ብዙ ጊዜ በስደት ያመናል፣ በዛ ላይ ጭንቀት አለ፣ ሀሳብ አለ። ያ ሁሉ የሚወገደው ቁራን ቅሩ። ሰላታችሁ በጊዜ ሲገዱ ወላይ ነው ይላችሁ ሱረት ልፋቲያን ሶስ ጊዜ ሱረትል ሱረት ልናረትልክላ ሶስ ጊዜ ቀርታች በራሳች ውሃ አቅርባች ቢጥቀሩ ሩቅያ በራሳች ይሻላችኋል። ብዙ ጊዜ እኛ ሩቅያ ዬ ቢቀሩ ብኝ ይሻለኛል። ግን የራሳችን ሩቅያ ነው የሚሻለሩ ሩቅያ ሩቅያ መሄድ አይጠበቀብንም ማለት ነው። በቤታችን ራሳችን ሩቅያ ማድረግ ይሻላል። በዛ ላይ ዝክር ሰላት በጊዜ ከሰገድ ወላሂ ነው ምላችሁ እና አንዳንዴ ይበዛል። በሰው ወገር ጭንቀት ማለት ነው። ለእኔ ጠቀም ለእናንተ ይጠቅማቸኋል። ሁልጊዜ ሆነ ለእኔ ጠቀም ይቀርባለው እናንተ ፊት ማለት ነው።